የበላይ ታዲያአማካኝ አብነት ደምሴ ቡድንህ አንተ ባስቆጠርከው ብቸኛ ጎል ወሳኝ ድል አግኝቷል። ጨዋታው እንዴት ነበር? ከሱ ልጀምር። መጀመሪያ ጨዋታው ትንሽ ፈጣን ነበረ፣ ከአየሩበት ቀዝቃዛነት በጣም ፈጣን እና ትንሽ ፍትግያ የበዛበት ነበረ። እንደምታዩ ትንሽ ደግሞ እኛም በተከታታይ ማድረጋችን ማሸነፋችን ትንሽ ሞራል ሆኖ ነበር። በዛ ምክንያት ትንሽ በደንብ ጫና ያው እንዳልከው፣ ተከታታይ ድሎችን እያሳካችሁ ነው። ከአመት በኋላ ነው ጎል ያስቆጠርከው። ለመጨረሻ ጊዜ ጎል ያስቆጠርከው አድያ ላይ ነበር፣ አምና ዋሳ ላይ እና እንዴት ነበር ጎል ማስቆጠር መራቅና ጎል ማስቆጠር? በእርግጥ ያው እንደ ማጥቃት ላይ ነበረ ትኩረት እንዳደረገው፣ ዘንድሮ ደግሞ ትንሽ ጎል እየገባብን ነበር፣ እንደሚታወቀው ብዙ ጎሎች እየተቆጠሩ ነበር። ሞወር ደግሞ የመከላከል ስራ ላይ ትኩረት እንዳደረግ ነበረ። ዘንድሮ የተሰጠኝ ላፍነት የነበረው በዛ ምክንያት ነው። የተቆጠረው ጎልም ከቆመ ኳስ ነው፣ እንዳያችሁት ከቆመ ኳስ ነው እንትን ያደረግ ነው። ደስ ይላል፣ ቡድንህ ውጤታማ አድርግሃል፣ ብቸኛውን ጎል አንተ አስቆጥረሃል። በዚህ ደስተኛ የሆነ የሁለት ተርቻ ደጋፊ የማይታመን እና ያልተገመተ ነገር ስጦታ አበርክቶልሃል። ምን ነበረ ሂደቱ? ስለ እሱ ሂደቱ እዚህ እኛ ሆቴል አካባቢውን ልጁ እናቋለን። እዚህ እኛ ጋም ይመጣል ከመጨረሻው ጨዋታ ከተጠናቀቀ በኋላ ስሜን ሲጠራ ጥና ሲለኝ ነበረ። ያው በእርግጥ ገምቼ ነበረ እና ሲለኝ ርኩኝ ቀጥታ ያው አቅሙ የሚችለውን ነው ያደረገው እኔም በጣም ደስ ብሎኛል እንደዛ ስጦታ በመቀበሌ በጣም ደስተኛ ነኝ የሰጠህ እንዳልከው አቅሙ የሚችለውን ከሚሸጣት የቆሎ ስራ ለውዙን ነው የሰጠህና እንዲያውም አንዱን ለውዘን ሰተኛል ስሜቱ እንዴት ነው ደጋፊ በዚህ ደረጃ ለመደገፍ መጥቶ በአቅሙ ይህን ነገር ማድረጉ እንደ ቡድን አባላቶች ይህን ሲሰሙ አጠቃላይ የነበረው ስሜት እንዴት ነው ብቻ ደጋፊ ሙሉ በሙሉ እንደሚታወቀው በጣም ስሜታዊ ነው። በጣም ደስ የሚል ደጋፊ ነው ያለው ድባቡ እንደሚታወቀው ነው። ትንሽ እሱ አሁን እዚህ አዳማ ስለሆነ ነው እንጂ ተጉዞ የሚመጡ ተጓዥ ደጋፊዎች አሉ። በደንብ የሚታወቅ ነው እና በጣም ደጋፊ፣ በጣም ክብር አለኝ። በጣም አመሰግናቸዋለሁ። በዚህ አጋጣሚ ልጁንም እንደ አቅሙ የቻለው እንደዚህ በማድረጉ በዛን ሰዓት እንደዛ በመቀበል በጣም ተሰምቶኛል። ያው ልጁን ደግመን የምናገኝበት ነገሮች ይፈጠራሉ ብዬ አስባለሁ። በራሴ እሱ ነበር ጥያቄ። ላነሳ እንደ ቡድን ያሰባችሁት ነገር እንዳለ ሰምቻለሁ እና ምን ለማድረግ አሰባችሁ ነው? እሱን እስኪ። አንድ ላይ አስበናል፣ ከካፒቴኖቹም ጋር አብረን ተወያይተናል። ከልጆቹ ጋር እንዳለን የሆነ እያሰብ አለ። ብቻ እስኪ ከደረግ ነው በላ እናያለን። የመጨረሻ ጥያቄ ላድርግና እንደነዚህ ያሉ ያልታሰቡ ድጋፎች ከዚህ በፊት በእግር ኳስ ህይወት በስልጣት አመልካኝ ተጠቃል። በሽልማት መልክ ከክለብ ውጭ እንደዚህ ከግለሰብ የተደረግልኝ ነገር የለም። ይሄ የመጀመሪያ ስጦታ ነው እያስባለ ስለዚህ በትልቅ ደረጃ የምታስበው ይሆን ከዚህ በኋላ ይሄን ስጦታ ኳስ ምናምን ከዚህ የተሻለ ነገር ገና ይቀረኛል ብዬ አስባለሁ። አሁንም ገና ወደፊት ብዙ ነገር በራሴም ከክለቡም ጋር የተለያዩ ነገሮች ማድረግ እፈልጋለሁ፣ ማሳካት እፈልጋለሁ። በራሴ ህይወትም ወደፊት አብረን እናየው ይሆናል፣ ፈጣሪ ከፈቀደ አመሰግናለሁ። እኔም መልካም ቅዱስ ሊቀጥም አመሰግናለሁ። አመሰግናለሁ።